እኔ ለምን ነው ያለቀስኩት? መች ለዚህ ያለቀስኩ? እኔ ባዳ ገዙልኛ ነው አልኩኝ guys? አላልኩም ራሴን እዚህ የሚኖር ሰው ነኝ guys? ጥሬ እኮ ጀምሮ ነው እኔ

እሷም መች ቢያለች እሷም እኮ ቢያለች እኮ ጋይስ፣ ተገኘች። በፍለጋ አገኘኋት ምናምን ምናምን ምናምን ነገር በስንት ፍለጋ አገኘኋት ለካ ግን ከዚህ በኋላ ግን አሁን በኋላ ግን የመጡት ወንዶች እስከነ ጭራሹ አንቺን ካላገኙ ኩላሊቲ ይሸጣሉ ፍሬ ነጥ ይሸጣሉ፣ ምናምን አንዳንድ የሶሻል ሚዲያ ላይ እንደዚህ። ባጎረሳችሁ ትነከሳላችሁ። ይሄ ባህሉ በሶሻል ሚዲያ፣ በነገራችን ላይ የሶሻል ሚዲያ ባህል ይሁን ሰዎችን ሰፖርት አረጋለሁ ብላችሁ እንግዲህ አይታችኋል። የታደሰን ጉዳይ ታደሰኛ ነው የወቀሰን ነው የወቀሰን ነው እኔ ጠዋት ነው እንጂ ነው አንድ ቪዲዮ የሰራሁት፣ ምክንያቱም በጣም ብዙ ሪካርዶዎች ሰዎች ሼር አድርጉልኝ አየሁት እና ያው ልጁ ያለመውቅም ችግር ስላለበት ያው ከአንድ መምህር የሚጠበቅ ነገር አይደለም እ እየሰራ እያደረገ ያለው እኛ መምህር የምናውቀው በጥሩ ነገር በጥሩ ስነ ምግባር ነው። ለካ እሷንም ለካ እንደዚህ ጨጓሯን ልጠዋት ነው ለካ ቱፍ ያለችው። ታያለህ ብያለሁ እኮ ባለፈው ሴት ልጅ አብራክ ስትሆን ታያለች ክርስቶስን ታይ ታይ ታይና ምንም ሞትሌት የማታጋት ከሆነ ምንም የማትንቀሳቀስ ከሆነ ምንም የማትንቀሳቀስ ከሆነ ያ ጊዜ ባይዘዊ ይኸውላችሁ የኔ ባህሪ ታውን ቶሎ ብዬ ለሰዎች አዝናለው የሆነ ፊል አርጋለ ወይ ፊል አርጋለሁ ፊል አደርግና ከዛ በኋላ ግን ፎሎ እኔም አደርግ የምታደርገው ነገር እያንዳንዱ ነገር እከታተላለሁ። በቃ ለቶ አይተ- አይታው አይታው አይቶ ምንም ሞቲቬት ቤት የሚያደርግ ልጅ አይደለም፣ ፍቅርን ትረዳ ያለ መልካም ሰው ነው ብዬ በዋትሳፕ አናግረኝ ብዬም ዝም አልክኝ። ዋትሳፕ ላይ እንትን በእኛው ቢኛው ወዲ

ወንድም ጥላ እንዴት ነው ተራፍ ስላሪ ነው? እና ታይ ታይና ተሾፍህና፣ ከዛ በኋላ ምንም ምንበቃ ሞት ልጅ የማታረግ ከሆነ መቼ እሷን ላይፍ አንተ ላይፍ ላይ ምንም የማትቀይረው ታያለሽ። የማትቀይረው ከሆነ ዝም ብላ ተሾፍህና በቃ ባለህበት ፖዝ ነው የምታረግ። የዛ ሰዓት ነው በቃ የምትነፋረቀው። የዛ ሰዓት ኢግኖር ያደረግኳቸው ጓደኞችን ራሱ ታወራል። እስኪ እኔ የዘምር ድምፄን ስራልኝ፣ እዚህ ቤት ላኪ ነው እዛው ፖዝ አርጋ ትሄዳለች። የዛ ሰዓት ወጥ ሶሻል ሚዲያ ላይ ትነፋርቃለህ። ስለማትሰራ ብቻ ሳይሆን የሚደብር ባህሪ ካለብህ ትነግርሃለች፣ እንታስተካክል የሚደብር ባህሪ ራሱ ካለብህ ጠቁም ጠቁም ጠቁም ታርጋለች። በቤተሻ ለሌና ዘምር ይልና እናት ምን ነው እናንተ ደግሞ ዘምሩ ስትባሉ ቀይ ምንጣፍ አልጥፉልኝ ትላላችሁ። ነይ እስቲ ቤቱንም በዝማሬ ባርኪው። ነይ ነይ፣ እዚህ ቤት ተዘምሮ አያልቅም። እዚህ ቤት እንባ ነው ያለው። እስቲ እንባውን እንኳን ካቆምሽ ነይ። አንዳንዴ መንፈሳዊ ነገር ጥሩ ነው። ስለዚህ በገንዘብ ብቻ የማትንቀሳቀስ ሳይሆን በባህሪ ደረጃ ራሱ ጥሩ ባህሪ ከሌለ ፊውቸሯን ነው የምታስበው፣ ፊውቸሯን ታስባለች። ይሄ ልጅ እንዴት ነው ነገ፣ ምና ከኔ ጋር ሄዳል ወይ ምና ባህሪው፣ ከፋሚሊ ጋር ሄዳ ሶሻል ነው ወይ፣ እንዴት ነው ያለው ህይወቱ ምናምን ታያለች። ምንም እንቅስቃሴ ራሱ አይደለም እንቅስቃሴ ራሱ ከሌለ ሙድ ከሌለ አለቀ በቃ፣ ፖዝ ነው የምታረክ ፖዝ ታረካለች። ስለዚህ ሴቶችን የምኮንን ወንዶች ልታፍሉ ይገባል፣ ባይዘው፣ በነገራችን ላይ በጣም ልታፍሉ ይገባል። ትክክል። ወንድ ልጅ ወንድ ሆኖ ራሱ ማጀገን አለበት። ልብ በሙሉ ወንድ ካልሆነ ምን የስ? ትክክል። ስለዚህ አሁን ላይ የምትመጡ ወንዶች ሳይንሶስ ወሊ ይቅርታ አድርጉልኝና በጣም የምታሳፍሩ ወንዶች ናቸው። በጣም በጣም በጣም። በቃ ይሁን ብራዘር። ለማንም አይደለም የምትሰራው፣ ለእናትም ለአባት፣ ለራስን የምሰራው ከዛ ውጭ ሚዲያ ላይ አታላዝን። የወጡ እኔ አፈቀርኩኝ ፈለኳት ፈለኳት የእኔ እኮ የአይን ፍቅር እኮ ነው። የአይን ፍቅር፣ የአይን ፍቅር ደስ አይልም። ስራ ቦታ መታ እኮ ነው። ስራ ቦታ መታ፣ ስራ ቦታ መታ። ጋይስ ልቤን ይዘው ሄደች። በቃ ልቤን ይዘው ሄደች። አንዴ ሹፍኳት ቁንጂ እና ታምራለች። ሄደች ማሰላሰል ጀመርኩኝ። ከዛ በኋላ ሲሪስሊ የሆነ ባገኛት ምናምን ምናምን ብላችሁ ዊሽ የምታደርጉት አለ። ሰራሰው ዘኔክስት ቤት ስትመጣ ከማዳማው ጋር የመጣችሁ ስልኬን ጽፌ ሰጠኋት። እኔ እናንተ ወይዬ በይኝ ብዬሽ ስልኬን ጠባ ነው ወይዬ ትለኝ ያለች ብዬሽ ስልኬን በዚህ ቢይ፣ በዚህ ቢይ በዋፍ ፎን ቀው እየጨመረ ከዚህ ቤት ውስጥ ጎረቤቶቹ እስከሚደብሩ እንደዚህ ሰላምታ አይደለም። በሩን ጥርቅም አደረገው። ሲሪየስሊ አይተፋፈቁ እኮ የአይን ፍቅር ከባድ ነው፣ ጋይ የአይን ፍቅር ወይ የአይን ፍቅር ከባድ ነው። ብቺ በቃ ሙሌ ምናምን ሙዚቃ ላይ የምንሰማው ምናምን ነገር ነው። በዛ ላይ በቢጃማ ምናምን የመጣችሁ ምናምን ፈርስት ታይም ምናምን እና ቢዣማውን እያሰብኩ ምናምን ከዛ ብቼ ማሰል ብቼ መውራት ጀመርኩ። ብቼ በቃ ጀመርኩ መቃል ጀመርኩ ነው የአይን ፍቅር በጣም ከባድ ነው። ሳይት ላይ ኦ ማይ ጋድ ጃክ ለሮሲ ለታይታኒክ ፊልም መች ከዛ ፈላለግ ጀመርኩ በቃ መጨረሻ ላይ በቃ የምቀርባቸው ፍሬንዶች ነበር ምናምን ነገርኳቸው አ እንደዚህ አንድ አንድ አንድ አፍቀረ ምናምን እያያቸ ነው አንዳንዴ፣ ቋ ለምሳሌ እኔ ራሳው ቸግሮኝ ራሱ አ ቸግሮኝ ያልጠሩ የሚኮማ ዘሬ በተለይ ማለት አልችልም። እንኳን አፍቀረ አንዳንዴ ጌታ ከዛ በቃ ሚዲያ ላይ በጣም ፍቅሩ ብቼን እያለቀስኩ

በየቤት እየገባው ብናገር ምናምን ነገር አረ፣ ሙደር ሙድ ነው ምናምን፣ አረ እባካችሁ ተው፣ ወይዬ በሉኝ። ወፍ የለም። ወፍ የለም። በቃ ባክሽ የማዳም ቀመም እንደው እኛ ሱፐርማርኬት ማርኬት የምሰራው ልጅ እባክሽ ወረቀት ጽፌ ሰጥቼሻለሁ እያልኩኝ በየቦታው ሰሞታውና ከዛስ ሲልኛል፣ ጆን ባባ ቤት ጆን ባባ እንደለመደው ትዳር እያገናኘ ነው መሰለኝ

በውስጥ ኢንተርቪው ምናምን ምናምን ተደረገች። ምን አይነት ምልክት አለ ምናምን ምናምን ሲባል እንደ ምልክት ጽፎ የሰጠኝ ወረቀት ምናምን ቼክ ሲደረግ ለካ ልጅቷ አኔ ገስ ቁጭ ብላ ያን ሁሉ ሰዓት ሁሉ ሳለቅስ ለካ ቁጭ ብላ አሰማለች። ጋይስ ቁጭ ብላ ለካ እሷ እራሱ እንትን የምሰላት ፌክ ምናምን ይል ይመስላል። ፌክ ምናምን መስሎታል።

ካብዚ ይቀራው ነበር ምናምን ነገር ነበር። ለካ ለካ ፍቅር ጠምጦት ነበር። ፕሮግራሙ ፕሮግራም ላይ ላይ ቆኖ እናንተ እናንተ እኮ ፕሮግራሙ ላይ ላይ ለካ በፍቅር ተጠምጦ ነበር ጋይስ ወገን ከዛ ማዳሟ ምናምን ነገር አለቃት ብላ ምናምን ነገር በቃ ትግስት ያለቅ ይህን ትግስት ደግሞ ተቆጣላችሁ። እዚህ ጋር ማልችም ወዲያው ግን እመለሳለሁ። ይዘው ይሄ ነገረኛ ፈ ነገር አለ። ምን እንደሆነ ነው ይህ መንፈስ ከዚህ ነው መሰለኝ መጣሁ አስራ አንድ ሰዓት ብለ ሲታይ ሃያ ጉዳይ ላይ አስራ ሁለት ያው ህዝብ ጠርሰናል። ፕሮግራም ላይ ህዝብ ይጠራል እኮ ህዝቡ በቃ አልቅሽ ይለኛል። ያስለቅሱኝ አረ፣ በቃ አልቅሽ ቀርታለች ተበልታ። እኔ ራሴ አይ ምናምን ስል በውስጥ አይ ማዳም፣ በቃ ሻወር እየወሰድኩ ነው። እሺ ውሰጅ ዛሬ ቀንያ ብቅ የመጣች መጨረሻ ላይ ቪዲዮዋ ተከፈተ። ቪዲዮዋ ሲከፈት እና እንት እንደምታምር ከባህሪ ባህር እንደናንተ ፊልተር ምናምን የምደረድር መስሏችሁ ወፍ የለም ፊልተር እንደናንተ በዘጠና ፊልተር ምናምን አትመጣም።

ምትናገር ትጋገር ምን ትወታ እንደመጣች አይታውቅም። ለካ እሷም ሆነ ጠልኳት ነበር መሰለኝ። በቃ ተመርቻ ሳፌጉ ተቆረሰ፣ ሻምፓኙ በቃ ርጭ ተተኮሰ፣ ይምላል። ከዛ በኋላ ፍቅርህን ግለጽ ላተባብኩ። እንዴት ፍቅር ይገለጻል አሰብኩት። ሶስት ወር ሙሉ ሳለቀስ የነበርኩ ሰው ቤቴ ነው። ሶስት ወር ሙሉ ይዳ ያለቀስ ህዝብ ከኔ ጋር ነበር። በአጠቃላይ ግን በእኔ ፍቅር እኮ ህዝብ ለሁለት ተከፍሎ